ቀጭን ፍቅር ቀጭን ፍቅር፣ ተከታታይ የሬዲዮ ድራማ ክፍል አምስት አሁን ይደመጣል። መክሰስ ላቅርብታ? ሴ አላሰኘኝ። አልጀዚራ ኒውስ ምግብ ይሆን መስለዋል። ጣፋጭ ግን ለምንድነው እንደዚህን ስፍስፍ የምትይልኝ? ዛሬ ምን ሆነህል? ባለ አምስት ኮከብ ድብር ሰፍሮብኛል። ለድብርትማ ፊት መስጠት አያስፈልግም። ነይ እስቲ አጠገቤ ቁጭ በይ። በጣሴ ሙት። ኧረ እኔ ክላስ ደርሶብኛል። ጣሴ ጥያቄን አልመለሽልኝም እኮ ጣፋጭ። ለምንድን ነው እንደዚህ እንሰፍሰፍ የምትይልኝ ለሚለው ነው ጣሴ ይሙት። እውነቴን እኮ ነው ለምንድን ነው? ወንድሜ አይደል? ለዛ ነው። ዛሬ ደግሞ እንዴት አምሮብሻለ እቴ፣ ጣፋጭ አይኖቼ ልክ እንደ ማለዳ ጀንበር ብርሃን ይረጫሉ። ጣሴ ይሙት ይረጫሉ። ጉንጮቼ ለሁለት እንደተከፈለ ብርትኳን ገመጡኝ ገመጡኝ ይላሉ። እንደዚህ ብሎ ደብዳቤ ጻፈልኝ። ሰው መኖር አለበት። አይ፣ ደብዳቤ ሳይሆን ቴክስት። ገድሉ ነው አይደል? አረ፣ ገድሉ እንደዚህ አይለም። እሱ ካልሆነ አዳም ነዋ ያዳምማ ቢሆን ጉንጮችሽ ለቁብ እንደተዘጋጀ ብር ያጓጉ ነበር ነው የሚለው ወይ መበላላት ጣሴ ይሙት ነገረኛ ሆነሻል አንተ አዳም በቀደምን ብሎ እንደመከረኝ ብትሰማ ስሚ ጣፋጭ ራስሽን ጠብቂ እዚህ ቤት ያሉት ሰውና ገድሉን አትመኛቸው ተጠንቀቂያቸው ዋ ነገረ አዳም የሚለው መገመት ካቃተኝማ እኔ ጣሴ አይደለሁም። እንዴት ናችሁ? አይ አዳም፣ ክላስ ለሄድ ስል ነው። የመጣኸው እንዴ እስካሁን አልረፈደብሽም? አይ በቃ ለሄድ ነው። ወንድም ጣሰው እንዴ ምን ነው አኮረፍክ ዛሬ? ጣሰው ፋይቭ ስታር ድብርት ተሳፍሮበታል። እባክህ ተይ እንጂ፣ ካላመንከኝ ጠይቀው። ገድሉ አጠገብህ ከሌለ ይደብራል። በቃል፣ አዎ ጣሰው ጣሰው፣ ይወል። ይሄው ጣፋጭ እየሰማች አንድ ነገር ልንገር፣ ነገረኝ ገድሉ። የኔን ሰላም ለመረበሽ ለሚሸርበው ተንኮል ተባባሪ መሆንህን ተው። ታውቁ አይሹ። ጣፋጭ ሲያሾፍብኝ፣ አዳሙ ጣሰውማ ይወዳል። አሁን ራሱ ከመምጣት በፊት አዳም እኮ አባታዊ ጸባይ ያለው ምናምን። ጣፋጭ አጥዋሽ፣ እንደዚህ አላልኩ ዋሽቶ ማስታረቅ ሲባል እኮ እንደዚህ አይደለም እንዴ? ጣሴ ተው ተው፣ አትደንግጭ። እኔ እንደሆነ ብሽሽቁን ለምጄዋለሁ። አዳም ጣፋጭን በፍቅር ታስባታለህ። እኔ ጣፋጭን እኔ ሳምሪ ላይ ጣፋጭን ግን ይህን ስጠይቀኝ ትንሽ እንኳን አፋ ለምትሳሰሩ ይገርመኛል። ጣፋጭ ለእኛም እህታችን ናት። በእኔ ተነሳማ እንድትጨቃጨቁ አልፈልግም። በጣም እድለኛ ነህ ጣሰው፣ ብዙ እህቶች አሉ። በሉ በሉ እኔ ሰዓት እያለፈብኝ ነው። ደህና አሉ ጣፋጭ መሩን አትዝጊው፣ ቆይልሽኝ። ኧረ አያስፈልግም ጣስዬ፣ እንደዚህ አምሮብሽማ ብቻሽን አትጂ። ስሚ ጣፋጭ፣ ጭልፊት ግን የሚከተለው እስኪ ጠግብ ነው ገባሽ? ገብቷታል። መምህር አዳም አሀ፣ ባለቦቲክ መግባት ይቻላል? ግባ፣ ገድሉ፣ ና ግባ። ዋው ዋው ዋው! አንቺ ቡቲክሽ ጢም ብሏል አይደል እንዴ ንኪ ምንም አይደለም። እንዴ ናችሁ ታዲያ እኔ ምልሽ ሳምሪ፣ እንደው ሰራተኞችሽን ከስተመር ያለው ሰው ሲመጣ ፊታችሁን ከስክሳችሁ አባሩት ብላሻችኋል እንዴ? እንዴ እናንተ አረኑ ሰላም በሉት መመርገድሉ ገድሉ፣ ባላለው ኩጭ በል ፈልጋሉ፣ ብለሽ ከደወልሽበት ደቂቃ ጀምሮ ማስተማር አይበለው ልቤ ስቅል አለችልሽ በእውነት ይሄን ያል ልቤ ጥልጥል ከማለቷ የተነሳ ተማሪዎችን ስለ ሪፕሮዳክሽን ቲዮሪ ሊጠይቃቸው ብዬ ዋይ ደዝ ሳምሪ ዋንት ሚ ስቱደንትስ ብዬ ስጠይቅ ተማሪ ጠቅላላ ሆ ሲል ኦ ሎርድ የት አባቴ ልግባልሽ። መቼም ቀላ ያልቅብ ሳምሪ የሙች የነገርኩሽ በሙሉ እውነት ነው። መቼም የቢራ ነገር አይሆንልም። አጠገባችን ካለ ግሮሰሪ ላስመጣል ምናሽ? ሳምርዬ ይኸውልሽ ቡቲክ ውስጥ ቢራ ጠጡ ብሎ መጋበዝ ለቅሶ ቤት ሐዘንተኛ ለማስዛዘን አዝማሪ እንደ መጋበዝ ነው። እንደ ደንቡ ቢሆን ባለ ጉዳይ ነበር የሚፈልገው ሰው ያለበት ድረስ የሚሄደው። እኔ ግን በተቃራኒው ስላስለፋው ብዬ ነው ሳምሬ። ለአንቺ ግን ለምን ፈለግሽኝ? ውስጥ ክፍል ቁጭ ብለን ብናወራ ይሻላል። ልጆች መጣው። የዛሬ ሁለት ዓመት ገደማ እዚች ቢሮ ውስጥ የተነጋገርነው ትዝ ይላል ሳምሪ? እንዴት ለረሳው እችላለሁ። ቁጭ በል ለማንኛውም። አይረሳኝም። ጣሳው እና አዳም ደህና ናቸው? ጣሳው ደህና ነው። አዳምስ? እሱንማ ስለሱ አንቺ ንገሪኝ እንጂ። ግን አሁን ለምን ፈለግሽኝ? በአዳምና በእኔ ጉዳይ እንድታማክረኝ። አሀ ገባኝ ገባኝ ገባኝ። አዳም ላንቺ እንደማይሆንሽ ገና ለገና ገንዘብሽን አይቶ እንደ ቀረበሽ ስለ ደረሽበት እንዴት አድርጌ ላባረው ብለሽ ልታማክሬ ነው የጠራሽ? ተሳስታ አልገድሉ። አዳም አንተ እንደምትለው አይነት ሰው አይደለም። እና ምን እንዳማክርሽ ፈልግሽ ታዲያ? ከዚህ በላይ አዳምን ለደብቀ አልፈልግም። ምኑ ከአንተ ጋር የነበረኝም ግንኙነት ታዲያ። ለዚህ እኮ የእኔ ምክር አያስፈልግሽም አዳም የረዥም ጊዜ ጓደኛ ስለሆነ አዳም የረዥም ጊዜ ጓደኛዬ ወይ ጠላቴ እንደሆነ አንቺ ልትነግርኝ። የአባዬ እሸቱን ቀን ይስጠኝ። እንደዚህ ትናደዳለህ ብዬ አላሰብኩም ነበር። እንደዛ እያፈቀርኩሽ ያለምንም ምክንያት አይነ ላፈር ማለትሽ ሳያንስ የገዛ ጓደኛዬን ገድሉ። አንተ ካደረስክብኝ በደል በኋላ ትምህርቴን መቀጠል አቅቶኝ አቋረጥኩ። ትምህርትሽን በማቋረጥሽ ከአንቺ በላይ አዝኛለሁ። ወንድ ሁሉ ሴት ልጅ ፈተና ደርሶባት ከምታጠናበት ደፍተር ላይ የሚደፍር እየመሰለኝ ሁለት ዓመት ሙሉ የመነኩሴ ህይወቴን ገፋው። ሳምሪ ሳምሪዬ፣ ሁለት ዓመት ሙሉ ሳልሰለች በደረን እየተናዘዝኩ ይቅርታሽ ለመንኩኝ፣ አብረን እንድንኖር ተማጸንኩሽ። በስነ ልቦና ባለሙያዎች ክትትል ልቤ ለፍቅር ክፍት ሆኖ ደህና ሰው አገኘው ስል አሁን አሁንም ተመልሰ ህይወቴ ውስጥ ብቅ አልክ። ኦ ሎርድ። አዳምን ያፈቀርሽው እኔ ለመበቀል አስበሽ እንደሆነ እየከርሽ ነው አይደል? አዳምን ያፈቀርኩት በአንተ ክህደት የተጎዳ ልቤ ማሸነፍ ስለቻለ ነው። እውነቱን ልንገርህ አይደል፣ ጓደኛ መሆኑን ሰው ቃዝኛለሁ። ምንም ማድረግ አልችልም። እባክዎ አያዘኑልኝ። እኔ መበት ከአንተ ጋር በአንድ ወቅት ስለነበረን ግንኙነት ለአዳም መደበቁ ክህደት መስሎ እየተሰማኝ ነው። ክህደት ሆቢሽ አይደል እንዴ? ክህደት መስሎ እየተሰማኝ ነው። ወደድክም ጠላህም ስለአንተ ነግረዋለሁ። ከፍተኛ የመፈንገል ጥበብ የተካንሽ እንድሆንሽና እንዲጠነቀቅም እኔም ነግረዋለሁ። አንተ እኮ እንደምታፈቅረኝ እያነበኩ ወላጆች የቤት ውስጥ የማጠናበት ፍራሽ ላይ ደፈርከኝ። ካዲ እኔም ከሃዲስ አምሬ የወንድሜ ጓደኛ ሆነ ቤታችን እየተመላለስ እኔን በጎን በፍቅር ጥያቄ ስታባብለኝ ነው ከሃዲነትን የጀመርከው። የወንድምሽ ጓደኛ ሆንኩት እኮ አንቺን ለማግኘት እንዲመቸኝ ነበር። እንዲ በጣም ብል ሰው ነህ። እንጠናና በለሽ ስድስት ወር ሙሉ በየትያትር ቤቱና በየካፌው አብሬሽ ስንገላጀጅ የከረንኩት እኮ ስለማፈቅረሽ ነበር። ፍሬሽ የዩኒቨርስቲ ተማሪ ሆኝ የመጀመሪያ ሴሚስተር ፈተና ደርሶብኝ እንደዛ ተጨናንቄ እያጠናሁ ለአንድ ደቂቃ አይኖሽን ካላየው ብለ ወትወተ መጣ። ስለማፈቅርሽ ስለምወድሽ፣ ከዛ ቤት ውስጥ ማንም አለመኖሩን አረጋግጠ ደፈርከኝ። በወቅቱ ባንቺ ተስፋ ወደ መቁረጡ ደርሼ ነበር። እንጠናና የሚለው ፈልጥሽ ላጣሽ እንደምችል ስጋት ውስጥ ከተተኝ። እናም የግል ያደረኩሽ መስሎኝ ተሳሳትኩ። ስለተፈጠረው ስህተት ደግሞ እግርሽ ላይ ወድቄ ይቅርታ ጠይቂሻለሁ። የመኖር ትርጉም እስኪጠፋብኝ ልቤን ከሰበርከው ከሰበርከ በኋላ ያንን ያደረግኩት ስለማፈቅረሽ ነበር ነበርኩ፣ ሳምሪ። ለዛም ነው ያን የሆኑ ቤተሰቦችሽ ጋር ሽማግሌ ልኬ ላግባሽ ብዬ ለመንኩሽ። ስላፈቀርኩሽ የፍቅር መገለጫው አስገድዶ መድፈር ሆነ እንዴ? ለማንኛውም አሁን ወደ ኋላ የምንመለስበት ነገር አይኖርም። ስለ ሁለታችን ያለፈ ታሪክ ለአዳም ነግረዋለሁ። አንቺ ተቀይመሽኝ ከተለያየንበት ጊዜ ጀምሮ እንደማፈቅረሽና ይቅርታ እንድታደርግልኝ በየቀኑ የተማጸንኩሽ ባሉበት ሰዓት ከአዳም ጋር ያዋችሁ። እግዚአብሔር በስንቱ ይበድለኛል። አዳምን ሰጠኝ። የምኖርበት ቤት ድረስ ጓደኛዬን አፍቅረሽ የምትመላለሽው በአጋጣሚ ሳይሆን እኔ ለመበቀል ብለሽ። አዳም ደወለ። ይህኔ ጌታ ሰው ተገኘና ይኔ ጌታ ሃይ ሃይ፣ እንዴት ነህልኝ? አለሁልሽ ሳምሪ ቢዝነስ እንዴት ይዞሻል? እባክህ አሁን ከሆነ ሰውዬ ጋር ስለ አንድ ጉዳይ እያወራሁ ነው። የሆነ ሰውዬ? ሳምሪ ንፍቅ ብለሽኛል። ከስራ እንደ ወጣሽ አትመጭልኝም? እመጣላለኝ ፍቅር በቃ። ነይልኝና አብረን እናድራለን። እሺ ፍቅሬ፣ እሺ የእኔ ፍቅር፣ እሺ ፍቅሬ። ቻው፣ ባይ። ገሉ ይቀላል ብለሽ ከሆነ ፎርሸሻል። የጨረስን መሰለኝ ሄሎ ጣሴ፣ በቃ አሁን መጣሁ። ኮንዶ ስር ካለችው ግሮሰር ይንገራኝ። የጨረስን መሰለኝ አይደል? እንዲህ በቀላሉ አንጨርስም። ጣሴ፣ ጠጣ እንጂ ዛሬ ውልቅልቅ እስክል መጠጣ ትፈልጋለሁ። እንዴት ሆኖ ኪሳችን ውስጥ ያለው ብር ቢደመር ቢደመር እኮ ከሰማንያ አይበልጥም። ይበቃል ይበቃል ይበቃል። ማነ እስኪ ደበጅ እንጨምርልኝ? ለእኔ ጃምቦ ድራፍት እንደወረደ። እኔንማ አትችለኝም እሷም እሱም አይችሉኝም እነማን ናቸው አታቃቸውም ጣሰው አታቃቸው አታቃቸው ዛሬማ ልክ አይደለም መች ልክ ነኝ ያልኩ ልክ አይደሉ ጣሴ ይሙት የነገር ትርፍማ ጭናል ነገር ትርፍ ብጭን ትራፊክ አይገጠኝ ምን አሳስባል ጣሴ ይሙት ዛሬማ የሆነ የደበከኝ ኢንፎርሜሽን አለ መዛቁን ይስቃል። ጥርሴ መች አረፈ? ቋቋቋቋቋ ቅድም ቀጠሮ አለኝ ብለህ የሄድከው ማጋ ነበር። ከዚን ጀምር ድብን ትላታለህ እንጂ ይችን ኢንፎርሜሽን አልሰጠህም። ጣሴ ይሙት ሁለት ደብልጅ እጋብዛሃለሁ። ትሞት ትሞት እንደሆነ እያለሁ አልነግርህም። ይቅራ ይቅር። ያጋጠመህን ነገር ልካፈልህ ብዬ እንጂ ጣሴ ይሙት ይቅር። ይልቅ ጣሴ አዳምን ከልቤ ይቅርታ ልጠይቀው እፈልጋለሁ። እውነት ነው በጣስ ሞት? አዎ ከምር አዳም እኮ የረዥም ጊዜ ጓደኛዬ ነው። ለእኔ ብሎ ስለመከረኝ እሱም ማብሸቅና ማኩረፍ አልነበረብኝ። ማመን ይከብዳል። ታየኛለ አሁ ወደ ቤት ስንገባ ታየኛ የለ ጉልበቱ ላይ ወድቄ ይቅርታ ጠይቀዋሉ። ሳምሪም ልታድር መታለች እኮ እይ እይእእእይ እንዲሁም ውድጮኛው ፊት ይቅርታዬን ተቀበልን ብዬ ጠይቋል። ፌቷ አዳም በደስታ ሰክሮ ላያድር ነዋ። አዳም እኮ ስንት ክፉና ደግ ብሬን ያሳለፍንገድሉ አገድሉ አንተ ምን እንደዚህ አይጠበቅም። ይልቅ ይልቅ እኔንማ አትችለኝም እሷም እሱም አይችሉኝም ያልከው አዳምን መስሎኝ እንደነበር ታውቃለህ። ጣሰው ደግሞ ለነገር ትቸኩላለህ አንተ እሺ የዛት ክባቸው እነማን ናቸው በጣስ ሞት ጣሰውና ጣፋጭ ናቸው ጣሰው እኔ አዎ አንተ ጣሰው ጣፋጭ ሰራተኛቸው ምን አደረግ ነገር ሉ ከጣፋጭ ጋር በሚስጥ ተፋቅራችኋል፣ አላይደል? ጣሴ ይሙት እስካሁን ምንም አይነት ግንኙነት የለንም። ጣዘው አጥዋሽ፣ ማናችንም ሳንኖረ እየጠበቅ መኝታ ቤት ትጠራታለን። ቆያውን ቆይ፣ ጣፋጭን የመሰለች በስትሮ የምትመጠጥ ቆንጆ ጋር ፍቅር ብጀምር ላንተ ምደብቅ ይመስልሃል? ይመስልሃል ወይ? አዋጋ አዋጋ! እሺ እሺ፣ አመንኩ አመንኩ አመንኩ። እህ እባክህ እባክህ፣ ቦይ ኧረ ቶሎ ቶሎ ቅዳለን እንጂ ምን ምን አይከርፋፋ። ግን ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ፣ እኔና ጣፋጭ ፍቅር ብንጀምር አንተ ምን አንጨረጨረ? ዝም ብዬ ነው እኮ ጣሴ፣ ዝም ብዬ ነው። ስለዚህ አይችሉኝም ያልካቸው ሌሎች ሰዎች አሉ ማለት ነው? አዎ አዎ። ከዚህ በኋላ ግን እንድትነግረኝ አልፈልግም። ባትልም አልነግርም። አሳብ ልካፈል ብዬ እንጂ እኔ ጣሴ የወሬ ሱስ የለብኝም። ጣሴ ብታምንም ባታምንም የአዳም እግር ላይ ወድቄ ይቅርታ እስከጠይቀው ድረስ እንዴት ቸኩያለሁ መሰለህ። ታዲያ ለምን መጠጡን ትተን አንሄድም? ታዲያ መጠጡን ከምንቶ ቶሎ ቶሎ ጠጥተን ብንሄድ አይሻልም እንዴ? ታዲያ ኧረ፣ እባክህ እባክህ፣ ዓይነዬ እያልን እዚህ ጋር ያለነ። ምን አይነት እንደው ፈዛዛ አስተናጋጅ ነው። አዳምን ይቅርታ ከጠየቅኸውማ ቤት ውስጥ ያለ እሱ ፈቃድ ማስነጠስ ብላ አንችል ነው አንድ የቤቱ አባል ማስነጠስ መብቱ ቢሆንም ከማስነጠሱ ከአምስት ደቂቃ በፊት በጽሑፍ ማሳወቅ አለበት የሚል መመሪያ ያወጣልሃል። ጣሴ ይሙት፣ አለቀልን። ይቅርታ ብጠይቀው፣ መብታችን ግን መንካት አይችልም። አረ ቀስ ብለጠጣ አልኩ እኮ። ነው አዳምን ይቅርታ ልጠይቀው ስለሆነ ደስ ብሎኛል። ጣሴ ይሙት፣ ጠረጠርኩ። ለምን? በምን በማን እንዴት በጣፋጭ ልበልህ ውሸትህን ነው አዳምን ይቅርታ አትጠይቀውም ማለት መሰለኛል ቆይ ሳምራዊት አዳም ጋር ስታድር መንፈስ ለምን ይረበሻል መንፈሴ ይረበሻል እንዴ ጣሴ የሙት መንፈሴ ሲረበሽ ምን እመስላለሁ እባክህ

እኔን ባሞከረ ነው ያልኩት። ቆይ ግን ገድሉ፣ ችግሩ ምንድነው? ባባ እየሸቱ ነው ሳምሪ፣ ተወቃ። ሌላ ነገር ብንጫወት ይሻላል። ለምን? እኔ ጌታ፣ ንገረኝ፣ ምንድነው እሱ ችግሩ? የማይጨርሱትን ነገር መጀመር ጅልነት ስለሚመስለኝ፣ እስቲ የሚሰማ ነገር ግልጽ፣ አልጋ ነገር ነው ማለት የሚሰማ ነገርሽ ደስ ባለኝ። ግን የሚሰማኝን እኔ ራሴ እንኳን አላውቀው የኔ ነገር ያስጨንቃል። አትሳሳቺ፣ አንቺ የደስታዬ እንጂ የጭንቀት የምንጫርልሽ፣ ማለቴ የሚሰማው በግልጽ ልነጋገር። እውነተኛ አፍቃሪ ከሚወደው ሰው የሚደብቀው ነገር፣ በቃ አልገባኝም። እኔ ገድሉ፣ አንቺን ከኔ ጋር ካየሽ ጊዜ ጀምሮ አውሬ ሆኖብኛል። ለምን እንደሆነ አልገባኝም። ሳምሪ፣ ምክንያቱን ለምን አትጠይቀውም? እሺ ሳምሪን የመሰለች ፍቅረኛ ስለሰጠኝ ቀንተህብኛል አልኩት። እሱስ ምን አለ ታዲያ? በጋራ በተከራየነው ቤት ውስጥ አባወራ ልሁን ብለህ ስላስቸገርክ ነው እንጂ በሳምራዊት እንዴት እቀናለሁ አለኝ። እኔ ያንተ በመሆኑ የሚቀና ይመስላል በደንብ። ለምን እሱ የተሻልኩ እንደሆንኩ ገብቶታላ። በገድሉ የተነሳ እንድትበጠበጥብኝ አልፈልግም። የነጌታ ሱማ ንቄትቼዋለሁ። ሳምሪ ሙች በጣም ንቄዋለሁ። በኔና በአንተ የሚቀና ከሆነማ ማበዱ አይቀርም። ሳምሪ ላበደ ሰው ማበዱ አይቀርም አይባልም። እጥፍ በጥፍ ያብዳል። ሀፍረተ ስጋውን አንጠልጥሎ በየጎዳናው ነው ይዞራል ነው የሚባለው። የኔ ቆንጆ፣ አንተም ባይሰጠኝ ኖሮ ህይወቴ አሰልችት ሆነብኝ ነበር።

እኔ የራበኝ አዳምዬን፣ ጓደኛዬን ይቅርታ መጠየቅ ብቻ። በጣሴ ሞት ጨጓራዬ እየጮኸ ነው። ጭቅጭቅ ከመነሳቱ በፊት ምግብ ልቅመስ። ጣሰው፣ የሚመካ ቢኖር በምግብ ይመካ ተባለ። ሰው በመጠጥ ብቻ አይኖርም በምግብ ጭምር እንጂ ሲባል አልሰማህም ጣሰው? አሁን ቀሉን ትወውና አዳምን ቀዝቀሰ አስታርቀኝ እባክህ። በቅድሚያ መብላት አለብኝ። እኔ ለአንተ ጊዜ እንደዚህ ነኝ ጣሴ ተማሪና ፍቅረኛ ሄለን ስትዘጋ ተበሳጭታ ትምህርቷን አቋርጣለሁ ስትል ኧረ ቀስ በል በጣሴ ሞት አዳም ይሰማል ለወላጆች የምናገራለሁ ብላ ስታምፐረፐር እሺ በቃ አስታርቃችኋለሁ እኔ እሷን ለምኝ ትምህርቷን እንድትቀጠል አላደረግኩ እሺ ያልኩ እኮ በጣሴ ሞት በል ሂዳ ሂዳ አዳምን ገብተህ ቀስቅሰ ይግባ

በጣስ ሞት አፍህም እኮ ተሳስሯል። ገድሉ የሁሉ እጅግ ገብቶ አፌ ካልተሳሰረማ ኪሳራ ነው። ይልቅ ና ና እንብላ። ዛሬ አዳምዬን ሳላናገረውማ አላድርም። ይህን የእሱና ሳምሪ ተቃቅፈው ለጥ ብለዋል። በጣሴ ሞት አትረብሻቸው። ተቃቅፈው ለጥ በለዋል። እሰይ እሰይ እሰይ፣ ለጥ ይበሉ ይኸው ተነሳለህ፣ ጣሴ ይሙት የለውበትም። ይህን ጌታ ክንደን ተንተርሽ ስተኛ አለምን የጨበጥኩ የጨበጥኩ ይመስለኛል። ኧረ ጣሴ፣ ጣሴ አራራ ስማልኝ፣ ናና፣ ሳምሪ ወይ ይህን ጌታ ስማልኝ፣ ጣሴ ስማልኝ። እየሰማው ነው። ጸጉርሽን እንደ ጎርፍ አልበስሽኝ እኮ ጎርፍ ብላ። ኧረ ቀስ ይችን እቺን ከንፈርን ቁርጥ አድርጌ ወስዳት። አሁን ጣሴ ማር እንጂ እሬት ይቆረጣል? ጣሴ ቶ፣ ወይም በጣሴ ሞት ይህን ሮማንቲክ ቶክ ላዳምጥበት። ሳምሪ ፍቅሬ እኮ ነሽ። በጣሴ ሞት አዳም ገገመው፣ እልም ያለ ሮማንቲክ አይደል እንዴ? አንተም እኮ ነፍስ ነህ። ዋይ ረዋይ ወይ ዋይ ዋይ! ቀጭን ፍቅር ቀጭን ፍቅር ተከታታይ የሬዲዮ ድራማ የዛሬው ክፍል በዚሁ አበቃል። የድራማው ደራሲ ተስፋይ ሽመልስ! ተዋንያን ሳምሶን ታደሰ፣ ቤቢ ተሻለ፣ ወርቁ፣ ዮናስ ጌታቸውና ሄለን በድሉ። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል አምስት በዚሁ አበቃ።